ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ለዛሬ ዕለት አርብ ሰኔ 13 ቀን 2017 አ ም የተሰናዱ የአሻም የምሽት ዜናዎች የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ርዕሰ ጉዳዮችን ጠቁማችሁ በፖለቲካ ፓርቲዎች መካከል የሚደረገው ፉክክርና ትብብር ሚዛኑን የጠበቀ መሆን እንደሚገባው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ኢትዮጵያ የፕላስቲክ ምርት ካቆመች ከ50 ቢሊዮን ብር በላይ እንደምታጣ በዘርፎ የተሰማሩ ባለሀብቶች ተናገሩ። ከውጪ ሩሲያ በእስራኤልና ኢራን ውጥረት መካከል አሜሪካ ከወታደራዊ ጣልቃ ገብነት እንድትቆጠብ አሳሰበች። በኮንጎ የማዕድን ስፍራ አካባቢ በደረሰ የፍንዳት አደጋ የአስር ሰዎች ህይወት አለፈ። የዩናይትድ ስቴትስ ይግባኝ ፍርድ ቤት ትራምፕ በሎስ አንጀለስ የሚገኙትን ብሔራዊ ወታደሮች በከተማ እንዲቆዩ ትእዛዝ ሰጡ። ተመልካቾቻችን አስቀድመን ያስተዋወቅናችሁ እርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም ስፖርታዊ መረጃዎች ወደ እናንተ ያልፋሉ። የእለቱ ተረኛ አሳላፊ መስከረም አዲሱ አብራችሁ ቆይታ አደርጋለሁኝ። ወደ ቀዳሚው መረጃ ተሻገርኩ። በፖለቲካ ፓርቲዎች መካከል የሚደረገው ፉክክርና ትብብር ሚዛኑን የጠበቀ መሆን እንደሚገባው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ከሚገኙ በምርጫ ቦርድ በሕጋዊነት ተመዝግበው ከሚንቀሳቀሱ የፖለቲካ ድርጅቶች ጋር ውይይት ማካሄዳቸውን በብሔራዊ ቴሌቪዥን ጣቢያ በትናንትናው ምሽት መተላለፉ ይታወቃል። በዚህም ጠቅላይ ሚኒስትር አብይ አህመድ በፖለቲካ ፓርቲዎች መካከል በሚደረገው ፉክክርና ትብብር ላይ ሚዛን ከሌለ ውጤታማ ሊሆን አይቻልም ሲሉ መናገራል።

የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከተለያዩ ማህበረሰቦች ጋር ውይይት ሲያደርጉ መቆየታቸው ይታወሳል። ከዚሁ ጋር ተያይዞ ጠቅላይ ሚኒስትሩ በትናንትናው እለት ከመላው ኢትዮጵያ ከተውጣጡ ተፎካካሪ የፖለቲካ ፓርቲ ተወካዮች ጋር ውይይት አድርገዋል። የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ከፖለቲካ ፓርቲ ተወካዮች ጋር ባደረጉት ውይይት እንደተናገሩት ከሆነ የፖለቲካ ምህዳሩን በማስፋት በኩል መሰረታዊ እሳቤዎች እንዳሉ ገልጠው እነዚህም ፉክክርና ትብብር መሆናቸውን ተናግረዋል። የብልጽግና ፓርቲ ከተፎካካሪ ፓርቲዎች ጋር ከፉክክር በተ በተጨማሪ ትብብርም እንደሚያደርግ ገልጸው በዚህም ፓርቲዎች የሚያደርጉት ፉክክር ብቻ ከሆነ ወደ ጸብና ግጭት የሚያመራና የማያግባባ ስለሚሆን ፓርቲዎች መተባበር ባለባቸው ጊዜ መተባበር፣ በፉክክር ወቅት ደግሞ ፉክክር መደረግ እንዳለበት ተናግረዋል። በፖለቲካ ፓርቲዎች መካከል በሚደረግ ፉክክርና ትብብር ላይ ሚዛን ከሌለ ውጤታማ መሆን እንደማይቻልም አያይዘው ተናግረዋል። በእኛ በኩል ግን የፖለቲካ ምህዳርን ማስፋት በሚመለከት ሁለት መሰረታዊ እሳቤዎች አሉ። አንደኛው ፉክክር ነው። ሁለተኛው ትብብር ነው። ጤናማ የሆነ ፉክክር እናደርጋለን። ከፓርቲዎች ጋር ትብብርም እናደርጋለን። ፉክክር ብቻ ከሆነ ወደ አጽናት የወጣ ወደ ግጭት የሚያመራ ወደ ጸብ የሚያመራ የማያግባባ ስለሚሆን መተባበር በሚገባን ጉዳይ እንተባበራለን። ልንፎካከርባቸው በሚገቡ ጉዳዮች ደግሞ እንፎካከራለን። ይህንን ባላንስ አድርገን ነው የምንሄደው። የብልጽግና እሳቤ እኔ መራ አድሚኒስትሬሽን እሳቤ በፉክክርና በትብብር መካከል ሚዛን መጠበቅ ያስፈልጋል። ሁሉን በፉክክር ብቻ ካደረግን ውጤታማ ሆነ። ከሌብነትና ከዴሞክራሲ ልምምድ ጋር ተያይዞ ብልጽግና ፓርቲ ውስጥ ችግር የለም ማለት አይደለም ያሉት ጠቅላይ ሚኒስትሩ፣ ነገር ግን በበርካታ ሁኔታዎች ችግሮችን በሚፈጥሩ አካላት ላይ እርምጃዎች እየተወሰዱ እንደሚገኙም አብራርተዋል። በተፎካካሪ ፓርቲዎች ውስጥም የተለያዩ ፍተሻዎች ቢደረጉም የተለያዩ አይነት ሰዎች በፖለቲካ ፓርቲ ሽፋን ውስጥ በመሆን ለሌላ ኃይል የሚሰሩ እንደሚኖሩ በመግለጽ በዚህም የብልጽግና ፓርቲ ውስጥ ይህም መሰል ተግባር የሚፈጽሙ በርካቶች መሆናቸውን ጠቁሞ በተፎካካሪ የፖለቲካ ፓርቲዎችም ስር እንዲህ አይነት ተግባር ፈጻሚዎችን ተከታትሎ መጠቆም እንደሚገባ ገልጸዋል። ከሌብነት ጋር ከጽንፈኝነት ጋር ዲሞክራሲን ኤክሰርሳይዝ ከማድረግ ጋር ብልጽግና ውስጥ ችግር አለ ያላችሁት ትክክል ነው። ለዚህ ነው እየገመገም የምናባረረው፣ የምናስረው፣ ስንት እኮ የምናወርደው። ለዚህ ነው ብልጽግና የሆነ ሁሉ ምንም እንከን የለበት ነው የሚል አይነት እሳቤ እኛ የለንም። ይልቁንስ እናንተ ብትፈትሹ ሰው ኢዜማ ሲሆን ሰው አብን ሲሆን ሰው አረና ሲሆን ሰው የሆነ ፓርቲ ሲሆን ተደብቄ እዛ ውስጥ አንድ ግሬዚ አንድ ግሬ ጫካ ሊል እንደሚችል ስጠይቁት በሕግ ሲጠየቅ አረና ይሆናል ወይም የሆነ ፓርቲ ይሆናል፣ ሲጠየቅ ሌላ ጊዜ ግን የሚሰራው ከሌሎች አይሎች ጋር። እኛም ውስጥ ኢንፊልትሬሽን አለ፣ እናንተም ውስጥ ኢንፊልትሬሽን አለ። እኛ ጋር ጠቁሙን በማስረጃ እየገመገመን እርምጃ እንወስዳለን። እናንተም ስንጠቁማችሁ ግን ስሙ። እናንተም ስንይዝባችሁ ግን ለመፈተሽ ዝግጁ ሁኑ። ገዢው መንግስትና ተፎካካሪ ፓርቲዎቹ በኢትዮጵያዊነትና ኢትዮጵያን በመገንባት በኩል ተመሳሳይ የሆነ ፍላጎትና ኃይል ሊኖራቸው እንደሚገባ ያስገነዘቡት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ይህ የሚሆነው ግን ኃይል የመጠቀም ብቸኛው መብትና ስልጣን የመንግስት ብቻ እንደሆነ መታመን አለበት ብለዋል። ነገር ግን ነገሮችን በኃይል ለማስፈጸም ማሰብ ትርፉ ድካም ብቻ መሆኑን ገልጸው ገዢው መንግስት ኃይል የመጠቀም መብት እንዳለውና ወደፊት ምርጫ ተወዳድሮ አሸንፎ የሚመራው ሌላው ፓርቲ ኃይል የመጠቀም መብት እንደሚኖረውም እንዲህ ይናገራሉ። የጋራ ኃይል የፖሊሲ ዲፍረንስ ቢኖረውም በኢትዮጵያዊነትና ኢትዮጵያን በመገንባት እንብዛም የማይለያይ ኃይል ብንሆን ይሻላል። ይሄ መሆን የሚችለው ግን ብቸኛው ኃይል የመጠቀም ስልጣን የመንግስት እንደሆነ ካመን፣ በኃይል ጉዳይ ማስፈጸም እንደምንችል እያሰብን ከሆነ አይሆንም። በህገ መንግስቱ በብቸኝነት ኃይል መጠቀም ስልጣን የተሰጠው ለተመረጠ መንግስት ነው። ያንን መቀበል ያስፈልጋል። አሁን የኛ ነው ነገ ደግሞ ስታሸንፉ የእናንተ ሊሆን ይችላል። አሁን በእኛ እጅ ያለ አክብሩት፣ በእናንተ እጅ ይበታል። ምንም እንድናከብረው እንን ለማመደው ያ ካልሆነ በቀር ሁላችንም እኩል በኃይል እርምጃ ለመውሰድ እየሞከር የምናስበውን ዴሞክራሲ ኢትዮጵያ ውስጥ ልናመጣ አንችልም አንችልም። ይሄን ከምህዳር አንጻር ብታስቡበት ብዙም ለማቀፍ እየሞከርን ነው። ችግር አለ ስትሉ ተወያይተን እየፈታን ነው። ሰባተኛው ሀገራዊ ምርጫ ከስድስተኛው ሀገራዊ ምርጫ የተሻለ አካታችና ዴሞክራሲያዊ ይሆናል ተብሎ እንደሚታመን የፌዴሪ ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ ተፎካካሪ ፓርቲ ተወካዮች ጋር ባካሄዱት ውይይት መናገራቸውን አሻም ተመልክታለች። ኢትዮጵያ የፕላስቲክ ምርት ካቆመች ከ50 ቢሊዮን ብር በላይ እንደምታጣ በዘርፉ የተሰማሩ ባለሀብቶች ተናገሩ። ከሰሞኑ ምክር ቤት ላይ የተነሳው የደረቅ ቆሻሻ አያያዝ እና አወጋገድ አዋጅን ተከትሎ ቅሬታቸውን የገለጹት ባለሀብቶቹ አዋጁ ተግባራዊ ከተደረገ ከ300 ሺህ በላይ ሰራተኞች ስራ አጥ እንደሚሆኑ ገልጾ አዋጁ በድጋሚ እንዲታይም ጠይቀዋል። አሻም የባለሀብቶቹን አስተያየት ተከትለ ጉዳዩ የሚመለከተውን የኢትዮጵያ አካባቢ ጥበቃ ባለስልጣን በጉዳዩ ላይ ያለውን አስተያየት ለመጠየቅም ክራለች በዚህም ባለስልጣን መስሪያ ቤቱ በአሻም በኩል ማብራሪያቸውን ለመስጠት ቀጠሮ ሰጥቷል። አዲስ እንግዳ ሰው ተጨማሪ አላት ከሰሞኑ የሕዝብ ተወካዮች ምክር ቤት ለአንድ ጊዜ ብቻ ጥቅም ላይ የሚውለውን የፕላስቲክ ከረጢት መጠቀም እንዳይቻልና ይዞ የተገኘ የሚጣልበትን ቅጣት ያካተተ ረቂቅ አዋጁ ማጽደቁ የሚታወስ ነው። አዋጁም ወፍራም የሆኑ የፕላስቲክ ውጤቶችን እንደማይጨምር በምክር ቤቱ ተገልጿል። ይሁን እንጂ የኢትዮጵያ ጎማና ፕላስቲክ አምራቾች ማህበር የፕላስቲክ ምርቶች ለአንድ ጊዜ አገልግሎት የሚሰጡ በሚል በአዋጁ ላይ የተሰጣቸው ስያሜ ተገቢ አይደለም፣ እነዚህ ምርቶች ለድጋሜ አገልግሎት መዋል ይችላሉ ሲል ይሞግታል። የዚህ አዋጅን መጽደቅ ተከትሎ ጉዳዩን የሚከታተል ኮሚቴ ማቋቋሙን የገለጹት የኢትዮጵያ ጎማና ፕላስቲክ አምራቾች ማህበር አባል እና አዋጁን ተከትሎ የተቋቋመው ኮሚቴ ሰብሳቢ በረከት ገብረ ህይወት አዋጁን በንድፈ ሀሳብ ደረጃ የምንቃወመው አይደለም ሲሉ ያላቸውን ቅሬታ ያብራራሉ። ከደረጃ በታች የሆነ ፌስታ ሊመረትም የሚል አይነት ክርክር ውስጥ እኛ እየገባን አይደለም። ግን አዋጁ በመጀመሪያ የግልጽነትም ችግር አለበት። የቀደመው አዋጅ ከደረጃ በታች የሆነውን ፌስታል በማይክሮሜትር ለይቶ ከዚህ ደረጃ በታች መመረት አይችልም፣ ከዚህ ደረጃ በላይ ግን መመረት ይችላሉ የሚል ነበረ። የአሁኑ አዋጅ ግን ፌስታልን ዲፋይን ሲያደርገው ወይ ደግሞ በትርጉም ሲያስቀምጠው አንድ ጊዜ ብቻ ጥቅም ላይ ውሎ መልሶ ጥቅም ላይ የማይውልን ብሎ የተረጎመው ማለት ነው። ይሄ ትክክል አለመሆኑን ነው እኛ ለማስረዳት የምንፈልገው። ፌስታል መልሶ ጥቅም ላይ ይውላል የሚለው ኢኮኖሚውን እንዲሁም የአካባቢ ንጽህና በማይጎዳ መልኩ ደረጃውን የጠበቀ ፌስታል ማምረት ይቻላል ያሉት በረከት ይህ የፌስታል ምርት ኢንዱስትሪ ራሱ የሚያመነጨውን ተረፈ ምርት ብቻ ሳይሆን እንደ ምግብና የውበት መጠበቂያ ፋብሪካዎች የሚያመርቷቸውን የፕላስቲክ ተረፈ ምርቶችም ጭምር ተጠቅሞ እንደሚያመርት በመግለጽ ጥቅሙ የጎላ እንደሆነ አንስተዋል። ኃላፊው አክለውም ፌስታል አምርተን እንደምናቀርብ ሁሉ ከጥቅም በኋላ የሚጣሉትን ፕላስቲክ ፌስታሎች ወደ መልሶ ማምረት እንደምናስገባ በፋብሪካዎቻችን ማየት ይቻላል ሲሉ አዋጁ ሊመለከተው ይገባል ያሉትን ጉዳይ ጠቅሰዋል። ስለዚህ ከምግብ ኢንዱስትሪው ከኮስሞቲክስ ኢንዱስትሪው የሚመነጩ ከሌሎች ማሸጊያ ኢንዱስትሪዎች የሚመነጩ በርካታ ከዳይፐሮች ከምኖች መጠቅለያዎች የሚወጡትን ሁሉ ዌስቴጆች ይሄ ኢንዱስትሪ ተቀብሎ መልሶ ጥቅም ላይ እንዲውሉ ያደርጋል። መልሶ ጥቅም ላይ ይውላል ያደርጋል ሲባል ምን ማለት ነው ስንል ደግሞ እነዚህን ሪሳይክል ሪሳይክል ካደረገ በኋላ ለተለያዩ ግብአቶች መጠቀሚያ ይውላል። ለምሳሌ ያህል ኮንዲዩት ይሰራበታል፣ ኤች ዲ ፒ ፓይፕ ይሰራበታል። ከተማችን ላይ የምናየ የኮሪደር ልማት ላይ አብዛኛዎቹ የተቀበሩት ኤች ዲ ፒ ፓይፖች፣ ኮንዲቶች ከእንደዚህ ኢንዱስትሪዎች ተሰብስበው ሪሳይክል ከሆኑ ግብአቶች የተሰሩ ናቸው። ፌስታል አይበሰብስም ይባላል፣ አይደለም። ፌስታል የሚሰራባቸው ግብአቶች እነ ጄሪካ ነምንኮ፣ መንገድ መሬት ላይ ከወደቁ ከፌስታል የበለጠ ያለመበስበስ እድሜ አላቸው። ስለዚህ እነሱኛን እነዛን እያስወገድን ነው መልሰን ጥቅም ላይ እየዋል ያለውና ይሄ ነገር አትኩሮት ሊሰጠው ይገባል ነው። አዋጁን በማርቀቅ ሂደት ውስጥ በዘርፉ የተሰማሩ ባለሀብቶችና የፋብሪካ ባለቤቶች አለመካተታቸው እንደ ክፍተት እናየዋለን ያሉት በረከት፣ ጉዳዩ ላይ እንዲሳተፉ የተደረገው ወደ ቋሚ ኮሚቴ ከተመራ በኋላ መሆኑንና ያን ጊዜም ቅሬታቸውን በደብዳቤ ማቅረባቸውን አስታውሰዋል። ጉዳዩ እንዲያሳስበን ያደረገው ዋናው ነገር አዋጁ በምክር ቤት የተነሳበት ይዘት በአስፈጻሚ አካላት መቀየሩ ነው ሲሉ አሳሳቢ የሆነባቸውን ጉዳይ ያነሳ አዋጁ በተለያዩ አካላት እየተገለጸ ያለበት መንገድ አሻሚ ነው ማለት ነው። አምራቹንም ለስጋት ለጥርጣሬ ለፍርሃት የዳረገው ያ ነው። በአንዳንድ የመንግስት ተቋማት ወይ ደግሞ ሕጉን ባጸደቁ አካላት ስሱን ፌስታል ነው እንጂ ደረጃውን የጠበቀ ፌስታል አይከለክልም የአዋጅ ተብሎ ይገለጻል። ነገር ግን ይህንን አዋጅ አርቅቆ ለሚኒስትሮች ምክር ቤት ያቀረበው ወይ ደግሞ የአዋጁ ባለቤት በኋላም ደግሞ እንዲያስፈጽም ስልጣንና ኃላፊነት የሚሰጠው የአካባቢው ጥበቃ ባለስልጣን ነው። የአካባቢ ጥበቃ ባለስልጣን ኃላፊዎች ግን በተለያየ ሚዲያ እየቀረቡ የሚያንጸባረቁት ሀሳብ ግን ይሄ ስስፔስታል ነው፣ ከደረጃ በላይ ከደረጃ በታች ሳይሆን ማንኛውንም የፕላስቲክ ማሸጊያ ወይ ደግሞ የፕላስቲክ ከረጢት ይቅርታ፣ ወይ ደግሞ ፌስታል የሚባለውን አዋጁ ሙሉ ለሙሉ ያግዳል። ለዚህም ደግሞ የሽግግር ጊዜ የስድስት ወር ብቻ ሰጥቷል፣ ነው የሚለው እኛውን ስጋት ያለን በዚህ ነው። አምራቹ ጉዳዩ እንዲጣራለት ይፈልጋል የሚሉት በረከት፣ ይህ አዋጅ አስፈጻሚ አካላት እንደሚሉት ሙሉ ለሙሉ ተግባራዊ የሚደረግ ከሆነ ኢትዮጵያ ከዘርፉ የምታገኘው ከፍተኛ መጠን ያለው ገቢ እንደሚቀርና ቁጥራቸው ከፍተኛ የሆኑ ዜጎች ስራ አጥ እንደሚሆኑ አሳስበዋል። ኢንዲፔንደንት አጥኚ ቡድን ባጠናው ጥናት መሰረት ወደ 268000 የሚሆኑ ዜጎች የስራ ዕድል ያገኙበት ዘርፍ ነው። ያው ይሄ እንደየፋብሪካው ይለያያል። ቶታል ኢንዱስትሪው በሀገራዊ ኢኮኖሚው ላይ የ59 ቢሊየን ብር የጂዲፒ አስተዋጽኦ አለው። ስለዚህ ይሄ ሀገራዊ ጥቅል ኢኮኖሚ ላይ የ59 ወይ 60 ቢሊየን ብር አስተዋጽኦ ሉዝ እንደማድረግ ነው። ፕላስቲክ ለመልሶ ምርት እንደሚውል እየገለጽን ብሎም ጥራቱን በጠበቀ መልኩ ይመረት ስንል የምናቀርበው ሀሳብ ምናልባት ተቀባይነት ባይኖረው እንኳን ለዚህ ስራ የተቀመጠው የሽግግር ጊዜ በጣም ዝቅተኛ መሆኑን በማንሳት የሚደርስባቸውን ኪሳራ ጠቅሰዋል። አሁን ይህን የምታዩት ኢንዱስትሪ ተከራይቶ ነው የሚሰራው። የሚከፍለው የአመት ነው። ከስድስት ወር በኋላ የስድስት ወር ክራዮን ይክሰር እንደማለት ነው። ሲቀጥል እነዚህ ማሽነሪዎች በጣም ሄቪ ዱቲ ማሽነሪዎች ናቸው። በርካታ የውጭ ምንዛሪ ፈሶባቸው ከውጭ የመጡ ማሽነሪዎች ናቸው። እነዚህ ሁሉ ኦብሶሉት ይሆኑ ስራ ይፍቱ ማለት ለሀገር ኢኮኖሚ ላይ የሚያሳድረው ተጽዕኖ ባለሀብቱንም ከስራ ፈጣሪነት ወደ ተመጽዋችነት የሚያሸጋግር ስለሆነ ይሄ ያሳዝን ይሆናል ማለት ነው። ስለዚህ ይሄን አዋጅ ያስተዋወቁ ጥቂት ሀገሮች አሉ ዓለም ላይ ያላቸው ነባራዊ ሁኔታን ከኢትዮጵያ ጋር ተመሳሳይ አይደለም። አብዛኛዎቹ ትንሽ ህዝብ ያላቸው ለማስፈጸምም ቀላል የሆኑ ሀገሮች ናቸው። ይሄ የሆነበት ሁኔታ ግን እነዚህ ሀገሮች እንኳን ይህንን ህግ ሲያስተዋውቁ በቂ የሽግግር ጊዜ አስቀምጠዋል። ለአምራቹ ማለት ነው። እዚህ ዘርፍ ላይ የተሰማራውን ደግሞ በቂ ድጋፍ አድርገው ወደሚፈልገው ኢንዱስትሪ የፋይናንስም የብድርም ድጋፍ አድርገው ነው ያሸጋገሯቸው። እና ሚኒማም ከሶስት አመት በታች የሽግግር ጊዜ ያስቀመጠ የትኛውም ሀገር የለም ማለት ነው። በመጨረሻም ኃላፊው ከላይ በገለጿቸው ምክንያቶች መሰረት አዋጁ በድጋሜ እንዲታይ ጠይቀዋል። አሻም ከማህበራቱ በኩል ስጋት ላይ ጥሎናል በሚል የተነሳውን አስተያየት ተከትላ ጉዳዩን ለአካባቢ ጥበቃ ባለስልጣን አጋርታለች። በዚህም የባለስልጣን መስሪያ ቤቱ ጉዳዩን ከአሻም በኩል ከሰማ በኋላ በቀጣይ ከሚመለከተው የተቋሙ የሚመለከተው የስራ ኃላፊ ማብራሪያ ለአሻም እንደሚሰጧት የጊዜ ቀጠሮ ሰጥቷል። አሻም በቀጣይ የተቋሙን ምላሽ በማካተት ተጨማሪ ዘገባን የምትሰራ ይሆናል። እናት ባንክ በአካታችነት የባንክ አገልግሎት የተሻለ ስራ ሰርቷል ሲል የኢትዮጵያ ብሔራዊ ባንክ ምስክርነት ሰጠ። መሐመድ ንጉስ አብዱ ተጨማሪ አለው። የኢትዮጵያ ብሔራዊ ባንክ ከዓለም ባንክ የስርዓተ ጾታ ፈጠራ ጋር በመተባበር ባካሄዱት የ2025 የባንኮች የስርዓተ ጾታ አካታችነት ምዘና መስፈርት መሰረት እናት ባንክ የተሻለ ስራ በመስራቱ ከ30 የኢትዮጵያ ባንኮች የመጀመሪያና ብቸኛ ትራንስፎርሜሽናል ባንክ መባሉን ምክንያት በማድረግ የባንኩ ከፍተኛ አመራሮችና ሚኒስትሮች በተገኙበት የእንኳን ደስ ያላችሁ ስነ ስርዓት በሂልተን ሆቴል ተካሂዷል። በስነ ስርዓቱ ላይ ንግግር ያደረጉት የባንኩ የ የቦርድ ሰብሳቢ አስቴር ሰለሞን እናት ባንክ የሴቶችን ኢኮኖሚያዊ አቅም ለማጎልበት አካታች የባንክ አገልግሎት በመስጠት የተሻለ ውጤት ማስመዝገብ መቻሉን ተናግረዋል። ይህ የምዘና ውጤት በኢትዮጵያ ብሔራዊ ባንክ በ2025 ባዘጋጀው የኢትዮጵያ ፋይናንሻል ፎረም ላይ ሜ 16 2025 በይፋ መገለጹ ይታወሳል። ለኢንዱስትሪው አካታችና መሰረታዊ የፋይናንስ ዘርፍ ስርአታዊ ለውጥ ትራንስፎርሜቲቭ በመሆን በማምጣት ላደረገው አስተዋጽኦ በብሔራዊ ባንክ በተዘጋጀው ምዘና ከላይ የተጠቀሰውን ደረጃ ያገኘው ይህ የመጀመሪያና ብቸኛ ባንክ ከ12 ዓመታት በፊት ለሴቶች በሴቶች ለሴቶች በሚል የትኩረት አቅጣጫ የሴቶችን የፋይናንሻል አቅም ለማጎልበት የተቋቋመ ነገር ግን ለሁሉም ተጠቃሚ በማድረግ ላይ የሚገኝ የተሟላ የባንክ አገልግሎት የሚሰጥ ልዩ ባንክ ነው። ባንኩ አካታች የባንክ አገልግሎት አሰጣጥን ለውጥ በሚያመጣ መልኩ በመተግበር ከአመራር እስከ ሰራተኛው ባለው የስራ መደብ በአብዛኛው ሴቶችን በማሳተፍ ለሴቶች ብቻ የሚሰራ ክፍል በማዋቀር የማማከርና ስልጠና በመስጠት ተሞክሮዎችን ቀምሮ ወደ ስራ በመግባትና በፈጠራ የተደገፈ የባንክ አሰራር በመዘርጋት ቀልጣፋና ፈጣን የሆነ አገልግሎት እየሰጠ መሆኑን አብራርተዋል። አስቴር ሰለሞን ባንኩ ሁሉን አካታች የባንክ አገልግሎት መስጠት በመቻሉ ከኢትዮጵያ ባንኮች የመጀ መጀመሪያና ብቸኛ ትራንስፎርሜሽናል ባንክ እንዳስ ባለው ተናግረዋል ከሁለት ሺህ በላይ የሆኑ ሰራተኞች የስራ እድል የፈጠረ ሲሆን ከነዚህ ውስጥ አርባ አራት በመቶ ሴቶች ናቸው የባንኩን አክሲዮን 63 በመቶ የሚሆነው በሴቶች ድርሻ የተያዘ ነው ማለፊያ ዲጂታል የብድር መተግበሪያ ና በመጠቀም በስምንት ወራት ውስጥ ብር አንድ ነጥብ አራት ቢሊዮን ብር ከሃያ አንድ ሺህ በላይ ለሚሆኑ ሴቶች ነጋዴዎች ያለ ዋስትና የብድር አገልግሎት ተሰጥቷል። ባንካችን ባንካችን የብድር ተጠቃሚ ሴቶች የወሰዱትን ብድር በአግባቡ ስራ ላይ ለመዋል እንዲችሉ የሚያግዝ መሰረታዊ የፋይናንስ አመራር ስልጠናዎችን ሲሰጥ ቆይቷል። ኢትዮጵያ ብሔራዊ ባንክ ባስቀመጣቸው የተለያዩ መመዘኛዎች በሴቶች የፋይናንስ አካታችነት ያገኘው ይህ የምዘና ውጤትና ደረጃ ለባንኩ ትልቅ ዋጋ አለው። ባንካችን ለሴቶች አካታችነት፣ ለፈጠራና ለብዙ ሆኖ ተደራሽነት ያደረገውን ቁርጠኝነትና ጥረት ያገናዘበ ስለሆነ በሁላችንም ከፍተኛ ግምት የሚሰጠው ነው። ይህም አገራችን በሴቶች ለሚመሩና ለሚጀመሩ ስራዎች፣ ድርጅቶች ከፍተኛ ዋጋ እንደምትሰጥ ያሳያል። የኢትዮጵያ ብሔራዊ ባንክ ምክትል ገዢ አማካሪ ማርታ ኃይለማርያም በበኩላቸው ብሔራዊ ባንክ በሴቶች አካታች የባንክ አገልግሎት የምዘና መስፈርቶች ውጤት መሰረት እናት ባንክ ለሴቶች የተሻለ አካታች የሆነ የባንክ አገልግሎት መስጠት መቻሉን ገልጸዋል። እናት ባንክ የፋይናንስ አካታችነት ስኮር ካርድ ላይ የወጣውን አመርቂ ውጤት እውቅና ለመስጠት ነው። በአጠቃላይ ውጤት ሲመዘን ባንኩ ቅድም ትዕግስትም ስጠቅሳቸው የነበሩ ብዙ የነጥብ አሰጣጦች አሉ። ከነጥብ ውስጥ አራት ነጥብ ስድስት ፐርሰንት በማምጣት በተለይ በተለየ መልኩ በሴቶች አካታች ከአምስት ማለት ነው ከአምስት ነጥብ ውስጥ አራት ነጥብ ስድስት ፐርሰንት በማምጣት በተለየ መልኩ በሴቶች አካታች የፋይናንስ ስርዓት ትራንስፎርሜሽናል የተባለ ደረጃ ላይ ሊቀመጥ በቅተዋል። ይህ ውጤት የባንኩን አመራር ቁርጠኝነት የሚያሳይ እመርታ ነው። በሥነ ሥርዓቱ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስቴር በሚኒስትር ዴታ ማዕረግ ሚኒስትር አማካሪ ጌታቸው በዳኔ እናት ባንክ እየሰጠ የሚገኘው የሴቶች አካታች የባንክ አገልግሎት ሴቶች በሀገራችን ኢኮኖሚ ተጠቃሚ እንዲሆኑ ትልቅ እድል መፍጠር መቻሉን ተናግረዋል። በሴቶች ብቻ የተመሰረተው እናት ባንክ በተቋቋመበት ከተቋቋመበት ጊዜ አንስቶ ሴቶችን ኢኮኖሚ ኢኮኖሚያዊ አቅም በመገንባት ለሁሉም ማህበረሰብ ዘመናዊ የተሟላ የባንክ አገልግሎት ከመስጠት ጎን ለጎን የተለያዩ ማህበራዊ ኢኮኖሚያዊና ጉልህ አሻራ ያላቸውን በጎ ስራዎች በመስራት ላይ እንደሚገኝ ይታወቃል። እናት ባንክ በተለየ መልኩ የሴቶችን የፋይናንስ አካታችነትን በግንባር ቀደም በባንክ ኢንዱስትሪ ውስጥ በመተግበር በሀገራችን በሴቶች ላይ የሚስተዋለውን የፋይናንስ ችግር ለመቅረፍ ኢኮኖሚያዊ አቅማቸውን ለማጎልበትና የተቋቋሙበትንም ዓላማ ለማሳካት የሚያስችል የአሰራር ስርዓት በመዘርጋት በርካታ ውጤታማ ተግባራትን በማከናወን ላይ እንዳለ በውል እንገነዘባለን። ውድ ተመልካቾቻችን፣ የዕለቱን ዜናዎቻችንን ከመቋጨታችን በፊት ዋና ዋና አርሰ ጉዳዮችን ደግመን በፖለቲካ ፓርቲዎች መካከል የሚደረገው ፉክክርና ትብብር ሚዛኑን የጠበቀ መሆን እንደሚገባው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ኢትዮጵያ የፕላስቲክ ምርት ካቆመች ከ50 ቢሊዮን ብር በላይ እንደምታጣ በዘርፎ የተሰማሩ ባለሀብቶች ተናገሩ። ከውጪ ሩሲያ በእስራኤልና ኢራን ውጥረት መካከል አሜሪካ ከወታደራዊ ጣልቃ ገብነት እንድትቆጠብ አሳሰበች። በኮንጎ የማዕድን ስፍራ አካባቢ በደረሰ የፍንዳት አደጋ የአስር ሰዎች ሕይወት አለፈ። የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ትራምፕ በሎስ አንጀለስ የሚገኙትን ብሔራዊ ወታደሮች በከተማ እንዲቆዩ ትእዛዝ ሰጡ። ለዛሬ ዕለት ዓርብ ሰኔ 13 ቀን 2017 ዓ ም የተሰናዱ የአሻም የምሽት ዜናዎቻችን እየተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዕለቱ ተረኛ አሳላፊ መስከረም አዲሲ አብሬያችሁ ቆይታ አድርጌ ያለው ቀሪ የአሻም መሰናዶዎች ወደ እናንተ መረሳቸውን ይቀጥላሉ። አሻም ለሁላችን!